እሺ የግል የነበረ መኖሪያ ቤት በጋብቻ ውስጥ አንዳንድ ማስፋፊያና ግንባታዎች በመደረጋቸው ብቻ ቤቱ የጋራ ሊሆን የሚችልበት አግባብ አለ ወይ የሚለውን በተመለከተ ነው በዛሬው ቪዲዮ ማነሳላችሁ። እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል፣ እኔ ጠበቃ ምህረት ነኝ። እንግዲህ ዛሬ የማነሳላችሁ ነጥብ በፌዴሬሽን ምክር ቤት ውሳኔ የተሰጠበት ነው። በቅርብ ጊዜ በመስከረም ወር 2017 ማለት ነው የፌዴሬሽን ምክር ቤት የህገ መንግስት ትርጉም ያስፈልገዋል በሚል እንግዲህ በዚህ ጉዳይ ላይ ውሳኔ ሰጥቶበታል በተለያዩ ፍርድ ቤቶች በየደረጃው ሰበር ሰሚ ችሎቱን ጨምሮ ማለት ነው ውሳኔ ከሰጠበት በኋላ ነው እንግዲህ የፌዴሬሽን ምክር ቤት የፍርድ ቤቶቹን ውሳኔ ቀይሮ አዲስ የሚባል ውሳኔ ሰጠው ይሄንን ነው ዛሬ የማነሳላችሁ እንግዲህ ባጭሩ ምንድን ነው? በስር ፍርድ ቤት በፌዴራል የመጀመሪያ ደረጃ ፍርድ ቤት ነበር ክርክር የጀመሩት ባልና ሚስት። በዚህም የመኖሪያ ቤቱ የአንደኛው ተጋቢ ነበረ። ከዛ በጋብቻ ውስጥ እያሉ ቤቱ በተወሰነ መልኩ ፈርሶ አንዳንድ ግንባታ እና ማስፋፊያ የማስፋፊያ ግንባታዎች ተደርገው ነበረ። በዚህ መነሻነት ንብረቱ የግል ይባልልኝ በሚል በነበራቸው የንብረት ክርክር ላይ ይቀርባል ማለት ነው። ፍርድ ቤቱም ምንድን ነው በወቅቱ የወሰነው ይህ መኖሪያ ቤት ከጋብቻ በፊት የተፈራ የግል ንብረት ቢሆንም በጋብቻ ውስጥ እያሉ አንዳንድ ግንባታዎች የተከናወኑ በመሆኑ ቤቱ የጋራ ሆኗል የሚል ውሳኔ ነበረ የሰጠው ማለት ነው። እንግዲህ በየደረጃው ክርክር ሲደረግ ቆይቶ ሰበር ሰሚ ችሎት ደርሶ ነበረ። ሰበር ሰሚ ችሎቱም ይሄንን ውሳኔ አጽንቶት ነበረ ማለት ነው። በዚህ መነሻነት የፌዴሬሽን ምክር ቤት የወሰነው ምንድን ነው፣ በሕገ መንግስቱ ላይ የተደነገገውን የግል ንብረት የማፍራት ወይም ደግሞ የሰዎች ንብረት የማፍራት መብትን የሚጻረር ነው። ምክንያቱም ንብረቱ የተፈራው ከጋብቻ በፊት ነው። ያ ደግሞ አንድ ሰው ከጋብቻ በፊት ንብረት ሲያፈራ በግል ጥረቱ እንደሆነ ግምት ይወሰድበታል። የሌላኛው ተጋቢ ላብ እንደሌለበት ነው እንግዲህ ግምት የሚወሰደው። በዚህ መነሻነት በኋላ ላይ የተደረገው እድሳትና አንዳንድ የማስፋፊያ ግንባታዎች የንብረቱ ባለቤት እንዲሆን አያስችለውም። እንግዲህ መደምደሚያው ምንድን ነው? ንብረቱ የተፈራው ከጋብቻ በፊት በመሆኑ ከጋብቻ በኋላ ማስፋፊያና አንዳንድ ግንባታዎች በመከናወናቸው ብቻ ንብረቱን የጋራ አያሰኘውም። ስለዚህ ለእድሳትና ለአንዳንድ ማስፋፊያ የወጣውን ወጪ ከጋራ ጥረታቸው የተቀነሰ በመሆኑ ያንን ወጪ ብቻ ወይም ያንን የገንዘብ መጠን ብቻ የጋራ ነው፣ እሱን እኩል እንዲካፈሉ፣ ከዚ ውጭ ግን መኖሪያ ቤቱ የጋራ ሊሆን እንደማይችል ነው ውሳኔ የተሰጠው ማለት ነው። ከዚህ በኋላም እንግዲህ የሚወሰኑ ውሳኔዎች በዚሁ የሚቃኙ ነው የሚሆኑት። ስለዚህ ከጋብቻ በፊት የተፈራ መኖሪያ ቤት ኖሮ በጋብቻ ውስጥ እድሳት በመከናወኑ እና አንዳንድ ግንባታዎች በመከናወናቸው ብቻ ንብረቱ የጋራ አይሆንም ማለት ነው። በቅርቡ በሌላ ጠቃሚ የህግ ነክ መረጃ እመለሳለሁ። ሰላም ቆዩ።